እመቤት የማርያም ወይ ደስ ይበልሽ፣ እግዚአብሔር በብር ደመና ተጭኖ መጥቶ በማህፀን ሻደረ። እመቤት የማርያም ደስ ይበልሽ፣ በቅዱሳን ነቢያት በቅዱሳን መላእክት አድረ የሚኖር ከአንቺ ተወልዶ የተገለጸልን። እመቤት የማርያም ወይ ደስ ይበልሽ፣ ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል ይባል እግዚአብሔር በአንቺ ባሪከ አንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለልመናር ወንጀል የማስተምነት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማይቀለን ምላሽ እንዳይመወጥ አድርጎ የጠበቀሽ ናማኑ የወለሱ እመቤቴ ማርያም ወይ ደስ ይበልሽ።

በእኛ በህዝቦቿ በኢትዮጵያ ህዝቦች ላይ ደብልንና በእውነት አምላክን የሆነች በድንጋሎች ጋ በድንጋሎሰና ትምህርት ቤታችን ያደረገች ታምር ይህ ነው። ከእነታት በአንድ ቀን እመቤታችን በጌታችን መካነ መቃብር በጎርጎታ ስትሰሊ ሳለ ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ እናቴ ሆይ ሰላም ላንቺ ይሁን። በድሮ ምክንያት ካገኙ አዘኖች ማናቸው አዘን ይበልጥብሻል አላት። እመቤታችንም ፈጣሪ ጌታ ሆይ በኔ ዘንድ እኒ አምስቱ አዘኖች ይወልቃሉ አለች። ከአምስቱ አንዱ አወደ እንዲገሉ በቤተ መቅደስ ስምዖን ትንቢት የተናገረብህ ጊዜ ነው። ሁለተኛው ሶስት ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሶስተኛው እግሩና እጁን አስረው በጲላጦስ አደባባይ የገረፍን ድፍታዳ ባሰብ ጊዜ ነው። አራተኛው በለታ ውራቆትን ቸንክረው በሁለት ወንበዴዎች መካከል እንደሰጠን ባሰብ ጊዜ ነው። አምስተኛው ወደ አዲስ መቃብር ውስጥ ባንዳ ረዱ ባሰብ ጊዜ ነው።

እገለጽለታለሁ ሲል ቃል ኪዳን ገባላት። ይሄንንም ስለ መቤታችን ቃል ኪዳን ደግሶስ ምእመናን ያልባዘል ሰብቶ በቦታች ታሉ መጽሐፍ ጻፈው ልመኗ፣ ክብሯ፣ አማላጅነቷ አይሎን ክርስቲያኖች ሁሉ መቤታችን የሚዘክሩ መቤታችን የሚያከብሩ አንድ ሆን ከሰማችሁት የክርስቲያኖች ነፍስ በምትወጣ ጊዜ መልአክ ጠባቂ በጎኑ መጠበቀ እሷ ደግሞ ሚካኤል ወገን ዛ ትመጣለች። እውነት ነው ተጽፏል። አሁንም ሰምታችኋል። ትመጣለች ያቺ ነፍስ እሷ ስታከብረ የነበረች እሷ ስታዘክር ዘነጋ ስተጤንበት ነፍስ ብርሃን ለብሳ በቀን ራስቸዋ ላይ ቆማ ጥልቅ ቅስክስቲያት ሞታችን ደስ ይላታል ደስ ይላታል። በዚህን ጊዜ እዛ በኋላ እመቤታችን ባረካት። እዛ በኋላ መካህናት ተረክበ ወደ መቃብር እስከሚወስ ድረስ መላዊት አይለዩ። አያችሁ ክርስቲያኖች፣ ይህንን እኮ ነው እመቤታችንን የሚልቁ የሚያቃልሉ እመምት ድንግል ማርያም መድኃኒተ ዓለምን ላ የተሸከመች የዓለም ቤዛዊ ሆኖን ያመጣችሁ እኮ ሳናት የመረጥ መረጥ እሷ እኮ ናት ቤዛዊት ዓለም የዓለም ቤዛ የሆነውን የተሸከመች ቤዛዊት ናት፣ እሷ አዳኝ ናት እሷ። አታምረም። የእናት አማላጅ አንገት የሚያስቀልፍት ማስመልስ ነውና፣ እዚህ እንግዲህ ማርያም መቼ ነው ያፈራችው? መቼ ነው ለመያው? እንዲ ያለ ቤዛ ናት እንጂ፣ እንዴት አዳኝ ናት እንጂ እሷ እንዴት። ስለዚህ የማያውቁ በገንዘብ የምትሾሙ ኢትዮጵያን ያቃላሉ። በገንዘብ የሚገቡ ገንዘብ ነው ሁሉ ያደረገና ይቅር ይበለን። የእመቤታችን በረከታ ይለን። ክርስቲያኖች ሁሉ እንዴት አደራችሁ? አረ ሰላም ታስጡ። እንዴት አደራችሁ? ከቅርብ ከሩቅ ያላችሁ ሁሉ ሰላም ናችሁ ወይ? ሰላም ናችሁ ወይ? እኳን መዳኝ ያለን ቀስቅሷ መጥታችሁ ስላ ወንዱ መንፈስ ቅዱስ አቶ አምላክ አሜን። ከህለታ በአንድ ቀን ምስኩና ምስኩም ከሚሆን እግዚአብሔር ከሚጎበኘው ቅዱስ የተሰወረ ምስጢርን ከሚያውቅ ከዛሞ ወታውታዊ ከገብረ ክርስቶስ አንድ ሰው ወደ ወደሱ ተላከ። እሱም በእንተ አየሮች አለኝና ንገረኝ፣ አለው። ያንን ምልክተኛም ያን መላክተኛም ቤት ታውቀኛለህ ያለ አለው። እሱም እንጃ እሱ ያውቃል አለው። ይህ ቅዱስ ስም የእግዚአብሔር ፈቃድ ይሆን ወደ እርሱም ያደርሰ ያድርሰኝ። አለበጃሽ ጊዜም ተነስቶ ሄዶ የሦስት ቀን መንገድ የምትሆነውን በዚሽ ቀን ወደ እርሱ ደረሰ። ባሕታዊም ባየው ጊዜ ተደሰተ። በመንፈሳዊ ሰላምታም እጅ ነሳው። ልጄ እንዴት አለ አለው። እሱም አባቴ ወይ በቅድስት ጸሎት ደህና አለሁ አለው። የጽድቅ ነገሮችንም ተናገረው። የማታውቀኝ ኃጢአተኛውን ለምን ጠራኝ አለው። እኔ አውቅሃለሁ አለው። ታውቀኛለህ አለ። ወዴት እንደምታውቀኝ በመድኃኔዓለም ክርስቶስ ንገረኝ አለው። እንደዚህም ሲል ነገረው። ልማድ የብሩ ደመና መጥቶ ይሸከመኛል። ወደ ጌታዬ ወደ መድኃኔዓለም መቃብር ኢየሩሳሌም ታደርሰኛለህ። ከቅዱሳንም ጋር ቁርባንን ቀበላለሁ። ቁርባንንም ከተቀበልን በኋላ በየሀገራችን አገራችን እሄዳለን። በደመና የሚጫን አለ፣ በነፋስ ክንፍም የሚጫን አለ። አንተንም በእግዚአብሔር ዘንድ ትልቅ እንደሆን አየሁ። በጎ ስራውንም በጎ ስራውንም ይሰጠኝ ዘንድ እሱም አባት ወይ እንደዚህ ከሆነ በዚያ ባለ ጊዜ እኔ ለምን አላወቅኩም አለው። እንዴስ ሲልም መለሰለት፣ ፈለክ ልጀ ወይ ህዝቦችን ትመልስላቸው ዘንድ አለ። ያለ ጊዜው ግን አይሆንም። ይህን ምስተየው ቤትና ሴትና ወንድ ሆነው የተወለዱ ህዝብንም እንደ ስራቸው መውደድ መጠን ከመነኮሳት አስቀድመው ቁርባንን እንደሚቁርባን እንደሚገባቸው እነግር ዘንድ ስማ አለው። በዚያን ጊዜ ቅዱስ መባጽዮን አዘነ። መነኮሳትንም አለማውያን መነኮሳትንም ዓለማውያንን ስለሚቀድሟቸው ፈጽሞ ተደነቀ። መነኮሳትንም ዓለማውያን ስለሚቀድሟቸው ፈጽሞ ተደነቀ። እሱም አባብትን ጠይቀው ይነግራል የሚል እንደ ተጻፈ የምንኩስና ስርዓትና የጽድቅ ስራዎችም በትምህርት ጠየቀው፣ በትምህርት ጠየቀው። እሱም የጽድቅ ስራዎችንም ሁሉ ነገረው፣ መከረውም። ቄስ ትሆናለህ፣ ብዙዎችም በቡራኬህ ይድናሉ፣ በቃልህም ይቀደሳሉ። ከሁሉ አስቀድመ በጌታ በመድኃኒዓለም በፍቅሩ ጽና ሲል በሱ ላይ ትንቢት ተናገረ። ከዚህም በኋላ መርቆ በሰላም ሸኘው። የተመሰገነ እግዚአብሔርም እያመሰገነ ወደ ሀገሩ ተመለሰ። ከዚህም በኋላ ከብዙ ወንድሞቹ ጋር አባ ገብርኤል ወደሚባል ጳጳስ ሂዶ የክህነት ሹመትን ተቀበለ ቄሱም ቄስም ሆኖ በመድኃኔዓለም በሥጋውና በደሙ ላይ አገለ አገለገለ ካህናትም እንደሚያሳርጉ ሁሉ ንጹሕ ቁርባንን አሳረገ ልመናው ክብሩ ለመባስን ለሁላችን ላይ ይዘር አሜን ለአባ በባ ጽሁፍ የሰጠውን ቃል ኪዳን መዳን ያለማ ያድልብን። ለቅዱሳን የሰጠውን ቅዱስ በረከት ለሚያም ያብለን። አገራችን ሰላም ትሆን፣ ጅምራችን ሊከናወንልን፣ እናንተን ይጠብቅልን። እናንተን በደወዳኛ ባልጋጥናኛ አይጣልብን። እናንተን ወደ ጨለማ፣ ወደ ግዞት የሚወስዱትን መዳን ያለም ይጠብቃችሁ።